አሳዛኝ መረጃ፣ የተማሪ ካሊድ በሽር አባት አቶ በሽር ህይወታቸው ማለፉ ተገለጸ። እስቲ የጡት ስታጠባ ልጆችን ገንዘቡን ከፍያታለው የሚል ስ አንድ ሴ የጡት ከፍያታለው የሚል ሰዓት ምንድን ነው የሚባለው? አላሁ አክበር በሸድ ላይላ ላላ ቀድቀላብ ሰላት። ሞት ከቅድስት ቤተ ክርስቲያናችን ጋር ለማገናኘት ጥረት ማድረግ የእውነት ነውር ነው። ሁሉንም ባይሆን አንዳንዶች አላችሁ፣ ከመሃል የጂሃዲስትነት ስሜት የተጸናወታችሁ። እዚህ ቦታ ላይ የሚሰራው ምንድን ነው? በዓመት በወር፣ በሳምንት፣ ኦኬ፣ ንገረን ከዚህ ጀምርልን። ይሄ ነገር ለምንድን እንደተሰራ ይሄ ቤት። እኔ ብዙ ጊዜ የሚገርመኝ አንድ ነገር አለ። መጽሐፍ ቅዱስን ስናነብ ብዙ የሚጋጭ ነገር እንደምናገኝ ግልጽ ነው። ጴንጤም ያውቃል፣ እስላሙም ያውቃል፣ ኦርቶዶክሱም ያውቃል። መጽሐፍ ቅዱስ እርስ በርሱ በጣም ይጣርሳል። ልገልክ ነው፣ ልገልክ ነው። አንተ ምንድን ነው ልገልክ ነው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 ዛሬ ሰማችሁ፣ ደነገጣችሁ። ትከፍላታለህ። ጸባይን ካላሳመርክ ትከፍላታለህ። ማነው እስኪ ጡት የከፈለ ከመካከላችን? ያ የተቧጨረችበት እንቅልፍ ያጣችበትን ነገር ጡት ታጠባለች። ምንድን ነው የከፈልናት? ክፍያ ክፍያ ግን እንዳለ ታውቃላችሁ? አሁን እኮ እናንተ ክፍያ ይላል እንዲያ በእዛው ጤፍዬ ከሸመት ኳርል እንዲልትል ነው እየበለው አርላንተሱ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 ኖርማሊ መጽሐፍ ቅዱስ ገለጥ አድርጋችሁ አንድ ቦታ አንብቦ ብሉይ ኪዳን ውስጥ በተለይ ገብታችሁ አንብቡት እና በጣም ይጋጭባችኋል። እንዲህ ጥያቄ ተፈጠረብኝ ብላችሁ ደግሞ ስጠይቁ ምን ይሏችኋል? ይሄ መንፈስ ቅዱስ ካረዳህ በቃ እንትን አይልም። በመንፈስ ቅዱስ ነው መጽሐፍ ቅዱስን ማንበብ ያለብን ይላል። ሲጀመር እኮ ስለ መንፈስ ቅዱስም ራሱ ለማወቅ መጽሐፍ ቅዱስን ማንበብ አለብኝ አይደለም? ደሞ ማንጋር ነው ያለው መንፈስ ቅዱሱ? ማንጋር ነው ያለው? እናንተ ጋር ብቻ ነው ያለው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 አስራሁለት ሰዓት ምንድን ነው የሚባለው? አላሁ አክበር በሸድ ላላላላ ገድቀላ ሰላት ገድቀላ ሰላት አላሁ አክበር በሸድ ላላላላ አላሁ አክበር አላሁ አክበር ጨርሳ ሰዓቱ አለቀ አለቀ በቀ። ዛሬም እንደተለመደው አዲስ ኮሚዲ ይዤላችሁ መጥቻለሁ። ይህን ቪዲዮ እናንተ ደግሞ ለእስልምና ባላችሁ ፍቅር ልክ በደንብ አድርጋችሁ ኮፒሊንግ አድርጉ። እንግዲህ ልጁን የሙስሊም ሰይጣን ነው የያዘው ማለት የሆነ ጉዳዩ ስናስበው እና ስንሰማው ፈን ይመስለናል ነገር ግን ትልቅ ዓላማ ነው ያለው። ባዲፎርት እስልምና ያው ሰይጣናዊ ለማለት ነው። አክቻ መጀመሪያ እስኪ በንግግሩ እንምጣበት እና እቃም እያለ ነው ልጁ። ያው ሙዋዚን ነበረ። ሙሉ ቪዲዮ ማየት ትችላላችሁ። ልጁ ሙዋዚን ነበረ፣ ያው ቀስ በቀስ የእስላም ሰይጣን ሲይዘው ነው የወጣው። ሶ እንዴት ነበረ ብለህ እቃም ታደርግ ነበረ ሲባል እንግዲህ ሰምታች ቃሙን ቀዲቃ አመት ሰላት ምንድን ነው ያለው? ገልገለሰላት ገልገለሰላት ገልገለት ሰላት ገልገለት ሰላት አለ እና በጣም ፈን ያደረገኝ አክቹአሊ እኛ እነዚህ ሰዎች ማለትም ከእስልምና ቤተሰብ ነን የመጣን ነው የሚሉ ሰዎችን በአንዴ መገለጫቸውን፣ አለበለዚያም ደግሞ ውሸታቸውን ለማጋለጥ ብዙም የእነሱን ሪፌሪያንስ መጠቀም አይጠበቅብንም። ቢኮዝ በሚናገሩት ነገር እና በሚተገብሩት ነገር ማመሳከር ይቻላል ማለት ነው። አንድ ሰው አለም ሙአዚን አሰጋጅ ሆኖ ይቅርና እና ተራ ሙስሊም ልክ እንደኛ ይነት ምንም አይነት ከመስጊድ ጋር ግንኙነት ሳይኖረው ያማርት ኩኘቴም ሳይሆን ሙአዚንም ምን አዲስ ደግሞ አሰጋጅም ሳይሆን አዛን ምን እንደሆነ የቋሚ ምን እንደሆነ ለይተን እናቃል። አለም ሙአዚን ይቅርና ማለት ነው። እና ለባካችሁ ባትዋረዱ መታችሁ ለእኛ የሚዲያ ግብአት ባትሆኑ አሪፍ ነው። ባይዲፎርት እናንተ እንዲሆናችኋል ስለዚህ፣ ኔ መስጅድን እየሉታል ምጭ መኖሩ ግን ደግሞ ይበልጥ ተሸዋራዳቸውና ትንሽ ትንሽ ተረጋጉ። መልካም ይመስለኛል። ልገልክ ነው ነው ያልኩ ልገልክ ነው። እቺ ባቄላ ካደረች አትቆረጥምና ነው ነገሩ። እንደዛ ነውና ነገሩን በትኩረት ማየት አስፈላጊ ነው። ቪዲዮንን ተመልክታችኋል። በሰፊውም እየተዘዋወረ ይገኛል። እኔ ሰሞኑን ስላችሁ እንደነበረው የነዘመርኩንና አብታሙ አያሌው ግብር አበሮቻቸውን ስልጤ ውስጥ አሰማርተው የሃይማኖት ግጭት እንዲነሳ ከፍተኛ የሆነ ብጥብጥ እየፈጠሩ ነው። ስለዚህ ይህ ቪዲዮ በኃላፊነት ለስልጤ ዞን መንግስት እንዲደርስ ሼር እና ሜንሽን አድርጉልኝ። ሜንሽን እያደረጋችሁ አድርሱት። ቪዲዮን ቫይራል እንዲወጣ የተሻላችሁን ነገር ሁሉ አድርጉት። የምትመለከቱት ቪዲዮ ላይ ይህ ስልጥኛም አማርኛም ተናጋሪ የሆነ በብሔረሰብ ማንነቱ አማራ የሆነ የነ ዘመድኩና ሀብታሙ አያሌው ተላላኪ የሆነ ልጅ አንድን ከስልጥኛ ቋንቋዎች አማርኛ መናገር የማይችልን ልጅ ገንዘብ ስለተከፈለኝ እገላለሁ ነው የሚለው። አንደኛ የስልጤ ዞን መንግስት አንድን ሰው ራሱን መከላከል የማይችልን እፃን እገላለሁ ብሎ የሚዘትበትን ወጣት በፖሊስ ቁጥጥር ስር በህግ ቁጥጥር ስር አውሎ እንዲጠየቅ ማድረግ ያስፈልጋል። ሁለተኛው እኔ እላችሁ እንደነበረው የሃይማኖት ግጭት መፍጠር ስለሚፈልጉ እኛ ይሄ ቪዲዮ ከወጣ በኋላ እንዲደረግ እንደዚሁን እንዲፈጠር የምንል ስለመሰላቸው ከህግና ስርዓት ውጪ ሀሳብ የምንሰጥ ስለመሰላቸው ለማስጮህ የፈጠሩት አጀንዳ ነው። ስለዚህ ሁለት የፖለቲካል ተልዕኮም አለው፣ ፖለቲካል ሚሽንም አለው። ይሄ ልጅ ሁለተኛ በወንጀልም ሊጠየቅ ይገባል፣ በመደበኛ ወንጀል ሊጠየቅ ይገባል። ይህም ቪዲዮ ሁላችሁም ሼር እያደረጋችሁ አድርሱት። ምክንያቱም ይሄ ልጅ የማይጠይቅ ከሆነ ባለቤቱን ካልና ቋጥሩን አይነቀንቁ ነው ነገሩ። ስለዚህ ሰው አንጠየቅም ብለው ስላመኑ ያደረጉት ነገር ስለሆነ ሚሽን ስለሆነ ሌሎችም በርካቶች ገንዘብ ተከፍሏቸው እንደዚህ አይነት ኦፕሬሽን ለመስራት ዝግጁ የሆኑ ሰዎች ስላሉ በዚህ ጋጠወጥ ላይፍ ኦፍ ዳኒ በተባለ ሰው ላይ የህጋዊ እርምጃ ሊወሰድበት ይገባል የሚል መልእክት አለ። ሞት ከቅድስት ቤተክርስቲያናችን ጋር ለማገናኘት ጥረት ማድረግ የእውነት ነውር ነው። ሁሉንም ባይሆን አንዳንዶች አላችሁ፣ ከመሀል የጂሃዲስትነት ስሜት የተጸናወታችሁ የእናንተን የደም ጠጭነት ፍላጎት ለማርካት ስትሉ፣ ሰላም አለይኩም ያ ጀማ። በቅድሚያ እስኪ ንግግሩ ትክክልነ ወይስ አይደለም ወደሚለው ከመምጣታችን በፊት ይህን ሰውዬ ካወቃችሁ ትን እንጂ አላውቅም። ኤኒ ኤኒታይም ስራው ማልቀስ ነው። ሀያ አራት ሰዓት ቪዲዮን ገብታችሁ ብትመለከቱ የሚሰራው ይሄንን የሆነ ትንሽ ትንሽ የሆነ ተራሰው እኮ ነው የሆነ ተራሰው የሆነ ኮሽታ ከፈጠረ ማለት ኦርቶዶክስ እንደዚህ መጣ እንዲህ ተፈጠረ፣ እንዲህ እባካችሁ ሁል ጊዜ አንተ ወንድ አይደለህ እንዴ ወንድ እኮ ንግግር አያበዛም ተግባር ነው እኮ ሁሌ ሁሌ ማልቀስ እንዲሆን እንዲተፈጠር ኦርቶዶክስ ወርቶሩክ ሳይባል ላኢላሀ ኢላላህ በመቀጠል እነዚህ የጃሄዲስት አካሄድ መሄድ የሚፈልጉ ሰዎች አሉ ደም ይጠማቸው መጀመሪያ ጃሃድ ማለት ማለት ነው ታውቃለህ ይሄን አታውቅም እኮ ስለምትናገረው ነገር ለራሱ አታውቅም። ጃሃድ ማለት ጁህድ ትግል ማለት ነው። ሰውን መግደል ደም መምጠጥ ማለት አይደለም። ጃሃድ ማለት መታገል ማለት ነው። መታገል ማለት ደግሞ ሰው ጋር መዋጋት ብቻ አይደለም። በብዙ ነገር መታገል አለ። በብዙ ነገር ሰው የህይወቱን ፈተና ለመወጣት ሲል ይታገላል። ይሄ በራሱ ጃሃድ ነው። ስለዚህ ጃሃዲስት ምን ማለት ነው? ጃሃዲስት ማለት አታውቅም ሲጀመር። ይሄን ለራሱ ይሄን ልታወቅ ይገባል በመጀመሪያ። ስለዚህ ደም ይጠማቸው? የትኛው ሙስሊም ነው ደም ሲጠሙ ያየው? ደግሞ መካነ ሰላም ላይ የተፈጠረውን ነገር ይዞ ነው። እንግዲህ መካነ ሰላም ላይ ያሉ ሰዎች ያጠፉት ጥፋትን ወደ ቤተክርስቲያን እያስጠጉ ነው። እናውቃለን። ፋኖ የተባሉ ኃይል በቤተክርስቲያን ስር ሁኖ ነው በቤተክርስቲያን መሽጎን የሚዋጋው ህዝቡን የሚጨፈጭፈው። ይሄ ለእኛ አዲሳችን አይደለም። እናውቃለን። አታስተባብል። ደግሞ አታልቀስ፣ ሁልጊዜ አታልቀስ። እንደ ወንድ እስኪ የሆነ ነገር ሰርተ እስኪያሳይ ወይ እንዲሁም መጽሐፍ ቅዱስ እንኳን ከፍቶ እኮ አንድ ሰው ይሰብካል ስለ ሃይማኖቱ። እንግዲህ ክርስቲያን እያለን አንድ ቀን እንኳን ሲሰብክ አይተነው አናውቅም። ሁል ጊዜ ማልቀስ ናሉ። ትልልቅ አባቶች ነው የነገሩኝ አሉ። ዲማ ትልቅ የቅዱስ ጊዮርጊስ ስዕል ነበረ። እና በአድዋ ጦርነት ጊዜ ስዕሉ ጠፋ። ጠዋት ማለት ነው የለም ስዕሉ። እና አቃቢቷ ሲያዩት የቅዱስ ጊዮርጊስ ስዕል የለም። ግን የቅዱስ ጊዮርጊስ ስዕልን ማንሰረቀው የካቲት ሃያ ሶስት እኮ ነው ማንሰረቀው የት ገባ ብለው በጣም አዝነው ሲመለሱ አመሻሹ ላይ እዛው ቦታ ላይ ስዕሉ ተመልሶ ቁጭ ብሏል። ደንግጠው መነኩሲቷ ግን ቅዱስ ጊዮርጊስ ጠዋት፣ አልነበርክም አሁን ስዕል ከየት መጣ ሲሉ ከስዕሉ ቃል ተሰምቶ ምኒልክን ልረዳ አድዋ ሄጄ ነበር አላሉ። በጣም ትልቅ አባት ነው የነገሩት። እዚህ ቦታ ላይ የሚሰራው ምንድን ነው? በአመት በወር በሳምንት ኦኬ። ንገረን። አዎ ከዚህ ጀምርልን። ይሄ ነገር ለምንድን እንደተሰራው ይሄ ቤት አቤት። ጎሞ ማለት ምን ማለት ነው? አብራቾ። አሃ እዚህ ናቸው። አሁን ጀላሌ ማለት ማን ናቸው? አብዱል ቃድር ጀላኒ። አገራቸው የት ነው? የት አገር ነው የተወለዱት? ኢራቅ ነው። ኢራቅ ባግዳድ ኢራቅ ደግሞ ከኢትዮጵያ ውጪ አረብ ሀገር ነው። ስለዚህ እዚህ አልተቀበሩም ማለት ነው። ሰው ያልሆነ ነገር እያስተማረ ነው እንዲህ የሚናገረው። የቢላል ቀብር በሀገራችን ውስጥ ብዙ ቦታ አለ እየተባለ ይወራል፣ ግን ውሸት ነው። የአብዱልቃድር ጀላኒ ቀብር አንዱ እዚህ አለ አላችሁ ዛሬ። ከአሁን በፊት ደግሞ ሌላ ቦታ አለ እያሉ ነበር። እንደዚህ አይባልም። ሰው ሲሞት በሞተበት ቦታ ይቀበራል። ሞት ሁሉም ሰው እንዲሞት ነው ያደርገው። አላህ ብቻ አይሞትም። እሱም ብቻ ከተገዛን እሱም ብቻ ካመለክን በቂያችንና በቂያችን ነው እዚህ ቀብር ውስጥ አሁን ማን እንደተቀበረ አይታወቅም? ማን እንደተቀበረ አይታወቅ የጅላኒ ቀብር ነው ተላላችሁ ሱብሃንአላህ ጅላኒ ማለት የአላህ ወልይ የአላህ ባሪያ ናቸው እኮ አላህ ያላቃቸው ዓሊም ሼክ ናቸው ኢራቅ አገር ነው ሀገራቸው ዕሮብ ቀን የኔ ነው አላሉም የዕሮብ ጀበና የላቸው የዕሮብ ጫት የላቸው አብዱልቃድር ጅላኒ ይህ አሁን ስተት ነው የሚደረገው ለሰዎችን ባያችሁ ጊዜ አስተምሩ ንገሩ ለአላህ ደሞ አምስት ጊዜ ሰላትን ስገዱ። እሱ ብቻ ጠይቁት። በቃ እኛ የተፈጠረነው አላህ ልንገዛ ነው። በጣም ጥሩ። ያ ለማን ነው የሚሰገደው? ምን ብለን ነው የምንሰግደው? እያከ ናዕቡዱ እያከ ናዕቡዱ እያከ ነስተይ። አንተን ብቻ ነው የምንገዛው፣ ከአንተ ብቻ ነው እርዳታ የምንጠይቀው ነው። ጥሩ። አሁን ይሄ ነገር ቀብር ከሆነ በተቻለ መጠን የአካባቢዎቹን ሰዎች አስተባብሩና አስፈርሱት። በአንድ ስንዝር ልክ ቁመት አድርጉና አስፈርሱት። ነብዩ መሐመድ ናቸው ያዘዙት አለ ሰላቱ ሰላም። ክልክል ነው እንደዚህ በቤት መስራት፣ ወላሂ ሐራም ወንጀል ነው። አንተ ሙስሊም ወንድማችን ነህ፣ ማሻላህ ትሰግዳለ ተሰግዳለህ፣ ስለምናን ታውቃለህ። ለአካባቢ ለማያውቁ ሰዎች ይህን ነገር አስተምር፣ ንገር። እዛ አካባቢ ወደ ወላይታ ሶሪ ወደ ከምባታ ዞን ዱራሜ ከተማ አካባቢ ላይ የዳዋ ፕሮግራም ነበረ። እዛ ደርሰን ስንመለስ እዚህ አካባቢ ላይ ወረደ ብለን ስለዚህ ጉዳይ ልንናገር ፈልገን ነው። ይህ ጉዳይ ማለት የሰዎችን አቂዳ ድራሹን የሚያጠፋ የአቂዳ የተውሂድን ጉዳይ የሚያፈርስ የሚሰገድን ሰላት የሚያበላሽ ጾም፣ ወላ ሀጅ ሁሉ ነገር የሚያበላሽ ነው። ይሄ ነገር ከተመለከ፣ ይህ አይመለክም። አምልኮት ለላህ ረብ አልዓለሚን ብቻ ምግብ ለሚመግበን ጌታ ፀሐይዋን አውጥቶ ለሚያቀልቅ ጌታ ዝናብን ለሚያዘን የዘራ ነውን አብቅሎ ለሚያበላን አላህ ብቻ ነው የሚሰገደው። በዚህ ጉዳይ ጠዋፍም አይደረግም፣ ስግደትም አይሰገድም። ውስጡ ላይ ቀብር ካለ በቀጥታ ይሄ የቤቱ መጠን መፍረስና ከታች በስንስር ልክ ነው መስተካከል ያለበት ነብዩ እንዳስተማሩን አለላስላም። በዚህ ጉዳይ ላይ ሙስሊሞች በሙሉ በተለይ የአካባቢ ነዋሪዎች የሆናችሁ ሙስሊም ወንድምና እህቶቻችን ይህን መልእክት የምትከታተሉ ማህበረሰቡን የማንቃት የሆነን የዳዋ ስራ ልትሰሩ ይገባል። ነገ አባፊ ትጠየቃላችሁ። ሀቂቀትን ባችን ይዋሃድ። እንደምታውቁት እስልምና ላይ ምናምንም ስለሚሰራ በቪዲዮ ምናምን አይወጣም መልኩ ምናምን አይታወቅም በደንብ ነው እናውቀው። ወገናችን እንደ አስፈላጊ ከሆነ ብለህ አድርጌው እዚ ቪዲዮ ላይ አስቀምጥላለሁ ሰው እናውቀዋለን። እና እኚህ ፕሮቴስታንቶች ወንድማችን የርሚያስና ሌሎችንም ጨምሮ ምን እያሉ ነው ያሉት? ያው እስልምና ላይ ስለሚሰራ ናዝሬትን ያለው ፎቶው ደግሞ የእሱ እጃችን ላይ ስላለ ይግደሉት አይነት ነገር ማለት ከሰሞኑ የተለመደው የኦርቶዶክሶችና ጴንጤዎች ክርክር በሚዲያው ላይ ነበር እና አንዱ ፓስተር እንደውም ያንተን ፎቶ ነው ለሙስሊሞች ምሰጥብ እያለ ሲያስፈራራ እንሰማዋለን። በመጀመሪያ ደረጃ እኛ እንፈልገውም፣ ምክንያቱም ከምንም ነው የማንቆጥራችሁ። በየትኛው ስራችሁ ነው እኛ እናንተን የምናፈላልገው? ምን ሰርታችሁ ነው የእናንተን ፎቶ የምንፈልገው? ስለዚህ እባካችሁ እዛው ጦርነታችሁን እዛው የእናንተን ንትርካችሁን፣ ጭቅጭቃችሁን ከራሳችሁ ጋር አብሩና ጨርሱ። ወደ እኛ አትምጡ። ፖለቲካችሁን እዛው የለመዳችሁበት ቦታ ላይ ስሩ። እኛ እናንተ እንደምታስቡት አሳዳጅ ገዳይ ምናምን ብንሆን ኖሮ በጣም ብዙ ነገራቶች ነበር የሚፈጠረው። የእናንተን ፈቷተን አይደለም ሰላማዊ ስለሆነ ግን ዞር ብለን አናያችሁም። ስለዚህ ይሄ ነው፣ ባረከላሁ ፊኩም እዛው ራሳችሁን ቻሉ ነው። እንዲሁ ጋይስ የቴሌግራም ቻናሌን ከፈለጋችሁ ሁላችሁም፣ በባዮ ላይ ወይ ደግሞ ከጀርባ በኩል ፕሮፋይል ውስጥ ገብታችሁ ይህችን ክሊክ በማድረግ ጆይን ማድረግ ትችላላችሁ። ሰላሙ አለይኩም